አሰላሙ አለይኩም ወረህመቱላሂ ወበረካቱሁ። የነቢዩ አለይሂ ሶላቱ ወሰላም እና ጫጩቶቿ የተወሰዱባት እርግብ አስደናቂ ታሪክ እነሆ። በዘመናት ማኅፀን የታሪክ መዝገብ በገጾቹ መካከል ስፍር ቁጥር የሌላቸውን ስሞች ቢያሰፍርም ስማቸው ከአንድ ታላቅ መገለጫ ጋር የተቆራኘ ማንነታቸው በአንድ የላቀ ባህር የታነጸ ሕይወታቸው ለአንድ ታላቅ ዓላማ የቆመላቸው ግን ጥቂት ስሞች ብቻ ናቸው። ዛሬ የማወጋችሁም ስለዚያ ስምስሙ ሲነሳ እዝነት የሚለው ቃል አብሮ የሚከተለው ማንነቱ ርኅራይ ለሚለው ቃልፍችለሆነው ከፈጣሪውም ዘንዳ ረሕመተሌለዓለሚን ስለተባለው ታላቅ ሰው ነው። እነሆ ይህ ስያሜ የተራቅፅል ሳይሆን የህይወታቸው የተልእኳቸውና የማንነታቸው ማእከል የሆነ እዝነታቸው ድንበር አልባ ዘር፣ ቀለምና እምነት ሳይገድበው ከሰው አልፎ ለጉዞ ለእንስሳቱ ተትረፍርፎ በጨካኙ የበረሃ ዓለም ውስጥ የደከመችውን እንስሳት ሳየዩ ቆሙ የተጠማኑሻ ሲመለከቱ ያዝኑ። ያለአግባብ የተቆረጠን ዛፍ ሲያዩ እያዘኑ ዝምታ ላለው ተክል ድምፅ፣ አልባ ለሆነችው ጉንዳን፣ በሰማይ ላይ ለምትበር ወፍ ሳይቀር የተዘረጋ ነበር። እነሆ ዛሬ የምናወጋው ታሪክም ይህንን ሁለንተናዊ እዝነት እንደ መስታወት ጥርት አድርጎ የሚያሳየን ትልቅነቱ በትንሽ ክስተት ውስጥ የተገለጠበትን ልብ የሚነካ እውነተኛ ገጠመኝ ነው እና በነብያችን ላይ ሶለዋት በማውረድ ላይክና ሼር እያደረግንን ጀምረው ከዕለታት በአንዱ ቀን ፀሐይዋ ምህረት አልባ ሆና የአረቢያን ሰፊ ምድር እንደ እሳት በምትለበልብበት ወቅት በእምነትና በፍቅር የተሳሰሩት መልእክተኛውና ከጎናቸው እንደ ጥላ የማይለዩት ታማኝ ባልደረቦቻቸው በጉዞ ላይ ነበሩ። ያኔ ጉዟቸው ረጅምና አድካሚ ስለነበር የድካም ምልክት በፊታቸው ላይ እየተነበበ ከርቀት በጋለዋ አሸዋማ በረሃ መካከል ለብቻዋ የቆመች አንዲት ዛፍ ተመለከቱ። ታዲያ ያቺ ዛፍ ለደከመው ሰውነታቸው ማረፊያ፣ ከፀሐይ ንዳድ የምትከላ ያላከለላቸው ጋሻ ለዛለ ጉልበታቸው መታደሻ ነበረችና ወደ ዛፏ አጠገብ ሲደርሱ ልክ የጠፋ ሰው እናቱን እንዳገኘ ያህል ደስታ ተሰማቸው። ያኔ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ለራሳቸው ጉዳይ ከቦታው ዘወር ሲሉ፣ ሰሓቦችም ከጉዟቸው ለማገገም በዛፏ ጥላ ስር አንዳንዶቹ የጦር መሳሪያቸውን አስደግፈው ሲያርፉ፣ ሌሎቹም ጥላቸውን አመቻችተው ተቀመጡ። ከዚያም አብዛኞቹ ሰሓቦች በድካም አይኖቻቸውን ከድነው ሲያሸልቡ፣ የተወሰኑት ደግሞ አይኖ ቻቸው ከማሸለብ ርቆ በዛፏ ቅርንጫፍ እና ቅጠሎች መካከል ያለውን ውስብስብ ውበት ይመለከቱ ጀመር። ታዲያ በዚህ ምልከታቸው መሃል በቅጠሎቹ መካከል ተደብቃ ከቅርንጫፎቹ ጋር ተዋህዳ በተፈጥሮ የስነ ህንጻ ጥበብ ከደረቅ ሳር እና ከለስላሳ ላባዎች በጥንቃቄ የተሰራችን አንዲት ትንሽ ወፍ ጎጆን ተመለከቱ። ከዚያም ጉጉታቸው አሸንፏቸው ምንም ሳያሰሙ ወደ ጎጆዋ ሲጠጉ በውስጡ ገና ክንፋቸው ያልጠነከረ ዓለምን ለማየት አይናቸው ያልበራ ሁለት ትናንሽ ጫጩቶችን አገኙ። እነዚህ ጫጩቶች ሰውነታቸው ረቂቅ ደካማና የለሰለሰ ሆነው ትንንሾቹ ምንቃሮቻቸው እናታቸው ይዛላቸው የምትመጣውን ጉርሻ በተስፋ እየተጠባበቁ በዝምታ ተከፍተው ነበር። ታዲያ በዚህ ጨካኝና ይቅርታ በሌለው በረሃ ውስጥ እንዲህ አይነት ረቂቅና ንጹህ ሕይወትን ማየት በራሱ ለሶሃቦቹ ተአምር ስለነበር በልባቸው ውስጥ የጦረኛነት ስሜት ሳይሆን የንጹህ ልጅ ጉጉትና ፍቅር ተቀስቅሶ ክፋት የሌለበት ጉዳት የማያስብ ነገር ግን በውበቱ ብቻ የተማረከ የዋህ ስሜት ነገሰ። ከዚያም በዚህ የልጅነት ስሜት ተገፋፍተው ሰይፍ ለመያዝ የጠነከሩት እጆቻቸውን እንደ ላባ ቀለል አርገው ወደ ጎጆ አሰደው ጫጩቶቹን በእርጋታ አንስተው ይህንን ትንሽ ተአምር ለጓደኞቻቸው ለማሳየት ጓጉተው ጫጩቶቹን ከቤታቸው አውጥተው ወሰዷቸው። ያኔ ይህ ድርጊታቸው ከፍቅርና ከጉጉት የመነጨ ቢሆንም የተቀደሰውን የእናትና ልጅን ሰንሰለት እንደበጠሰ የአንዲትን እናት ልብ በሐዘን ፍም እንደሚያቃጥልና በዚህም ምክንያት የዓለማቱ እዝነት ነብይ ጣልቃ እንዲገቡ እንደሚያደርግ ፈጽሞ አላሰቡም ነበር። ከዚያም በዚያች ቅጽበት ከሩቅ ስትበር የነበረችው የጫጩቶቹ እናት ለልጆቿ ያዘጋጀችውን ለስላሳ ምግብ በአፏ ይዛ፣ ልቧ በእናትነት ፍቅር እየመታ በህሊናዋ ልጆቿን ስትመግብና የደስታ ድምጻቸውን ስትሰማ እየሳለች ልጆቿን ወዳስቀመጠችበት ዛፍ ተመለሰች። ነገር ግን ጎጆዋ ደጃፍ ላይ ስትደርስ የተለመደው የጫጩቶቿ ለስላሳ ድምፅ ሳይቀበላት ሲቀር ልቧ በቅጽበት በፍርሃት እየመታ ወደ ውስጥ ስትመለከት ያየችው ነገር አለሟን በላዩ ላይ እያፈረሰ ነበር። ጎጆው ያኔ ባዶ ነበር። ያ የልጆቿ ሙቀት፣ የሕይወታቸው ትንፋሽ፣ ተስፋዋና የሕይወቷ ትርጉም የነበረበት ያ ትንሽ ቤት ቀዝቃዛና ባዶ ሆኖ ስታየው በአፏ የያዘችው ምግብ መሬት ላይ ወድቆ ድንጋጤ ወደ ማመን፣ ማመን ወደ ከባድ የሐዘን ስሜት ተለወጠባት። ከዚያም በፍርሃት እየራደች በጎጆ ዙሪያ እየዞረች ምናልባት በአቅራቢያው ይኖራሉ ብላ ቅጠሎችን ገለጥ ገለጥ አደረገች። ነገር ግን ምንም የለም። ያኔ በውስጧ የታመቀው የእናትነት ሐዘን እንደሳተ ገሞራ ፈንድቶ የወፏ ድምፅ ተለዋውጦ፣ ከዚህ ቀደም የምታሰማው ለስላሳ ዝማሬ ሳይሆን ልብን የሚሰነጥቅ ሰማይን የሚቧጭር የዋይታና የድረሱልኝ ጩኸት ተሰማ። ከዚያም አይኗን አሻግራ ስትመለከት፣ ሰላሟን ያናጉትን፣ ልጆቿን የነጠቋትን፣ ከዛፉ ስር ያረፉትን ሰዎች ስትመለከት ወዲያውኑ ፍርሃቷን አሸንፋ በሐዘንና በተስፋ መቁረጥ ስሜት ወደ እነርሱ በራ በዙ በዙሪያቸው ላይ እንዳዙሪት ንፋስ መሽከርከር ጀምራ ለመብረር ሳይሆን ክንፎቿን እያማታች በጭንቀት ተውጣ ስትጮህ እያንዳንዱ ጩኸቷ ልጆቼን የሚል ጥያቄ ለምን የሚል ወቀሳ መልሱልኝ የሚል ልመናን ያዘለ ሲቃ ነበር። ታዲያ ይህ የዋይታ ትዕይንት የተኛውንም ቀስቅሶ ያረፈውንም አስደነገጠ። ያኔ ሁሉም ነገር ጸጥ ብሎ ትኩረታቸው ሁሉ በዚህች ትንሽዬ ልቧ በተሰበረናት ላይ ሆነ። ያኔ ነበር የቋንቋ ድንበርን ያለፈ የዝርያ ልዩነትን በረ እያንዳንዱ ህይወት ያለው ሊረዳው የሚችል የእናትነት ህመም በሁሉም ፍጡር ዘንዳ አንድ አይነት መሆኑ በፊታቸው የተገለጠው። ታዲያ በዚህ የዋይታና የድንጋጤ ድባብ ውስጥ ነበር የአላህ ነቢይ ዓለይህ ሰላቱ ወሰላም ከሄዱበት የተመለሱት። ከዚያም የሶሃቦቹ ግራ የተጋባ ፊትና በላያቸው ላይ እንደ እብድ እየዞረች ያለችው የወፏ ሁኔታ ትኩረታቸውን ሳበው። ባይገርማችሁ ያኔ ሁኔታውን ለመረዳት ቃላት አላስፈለጋቸው፣ ማብራሪያም አልጠየቁም ነበር ቸው ለዓለማት ህዝነት ተደርገው የተላኩ ነበሩና የፍጡራንን ዝምተኛ ቋንቋ የሚያውቀው ልባቸው የእንስሳትን ስቃይ የሚረዳው ማንነታቸው የወፏን የልብ ስብራት በቅጽበት ተረድቶ ስለነበር ያ የዋይታ ድምፅ ለእርሳቸው ተራ ጩኸት ሳይሆን ልጆቼን አጣሁ የሚል የእናትነት የድረሱልኝ ጥሪ እንደሆነ ገባቸው። ከዚያም ግራና ቀኝ ወደ ተቀመጡት በሁኔታው ግራ ተጋብተው ወደሚያዩቸው ባልደረቦቻቸው ፊታቸውን አዙረው በዚያ መረዋ ድምጻቸው ጸጥታውን ሰብረው ይህች ምስኪን ፍጡር በልጆቿ ጉዳይ እንዲህ ያስደነገጣት ማን ነው? ብለው ጠየቁ። ያኔ ጥያቄው እንደ ቀስት የተወረወረ ሳይሆን እንደ ንጹሕ ውሃ ልብን ሰርስሮ የሚገባ ወንጀለኛን የሚፈልግ ሳይሆን የተፈጠረውን በደል ለማረም የሚጣደፍ ስለነበር ሁሉም አይኖች ወደ መልእክተኛው ዞረው በቅጽበት የዋህነትና ጨዋታ መስሎ የታየው ድርጊት ምን ያህል ትልቅ ስህተት እንደነበር ለሁሉም ግልጽ ሲሆን፣ ጫጩቶቹን ያነሷቸው ፊታቸው በሀፍረትና በጸጸት ተውቶ በደከመ ድምጽ ከቦታው ቀና ሳይሉ የአላህ መልእክተኛ ሆይ እኛ ነን አሉ። ከዚያም መልእክተኛው ዓለይሂ ሶላቱ ወሰላም ጊዜ ሳያጠፉ ወቀሳም ሳያበዙ መፍትሄውን ግልጽ አርገው በልበ ሙሉና በርህራሄ የተሞልተው በማያወላውል ትእዛዝ ታዲያ ምን ትጠብቃላችሁ? በፍጥነት ልጆቿን ወደ ጎጆዋ መ? ተመለሱላት አሉ። ያኔ ትእዛዙ እንደተሰጠ ሷሃቦቹ በቅጽበት ከተቀመጡበት እየተጣደፉ ተነስተው በጸጸትና በርኅራኄ እየተንቀጠቀጡ ባሉት መዳፎቻቸው ላይ ያሉትን ትናንሽ ጫጩቶችን ይዘው በጥንቃቄ ቅርንጫፉ ላይ ወጥተው ጫጩቶቹን እናታቸው ወደ ሰራችላቸው የሞቀ ቤት ወደ ጎጇቸው ሲመልሷቸው በዚያች ቅጽበት ተአምር ተከሰተ። እነሆ በዙሪያቸው ሲያንዣብብ የነበረው የዋይታ ትርምስ በቅጽበት ወደ እርጋታ ተቀየረ። እናት ልጆቿ ወደ ጎጇ እንደተ መለሱ ስትመለከት ልብ የሚሰነጥቀው ጩኸቷ ቆሞ በምትኩ ለስላሳ የፍቅርና የእፎይታ ድምፅ ማሰማት ጀምራ በፍጥነት ወደ ጎጆዋ በራ ክንፎቿን በፍቅር ዘርግታ በላያቸው ላይ ተኛች። ታዲያ በአንዳንድ ዘገባዎች እንደመጣልን ያኔ ነበር መልእክተኛ ወደ ሶሃባዎቹ ዞረው ይህንን ክስተት ለዘላለም የሚቀር ታላቅ ትምህርት አድርገው ያተሙት። እነሆ በዚያው ባንደበታቸው ኢርሐሙ መንፊል አርዲ የርሐሙኩም መንፊል ሰማኢ ብለው ይታዘነላችሁ ዘንዳ ዘኑ የሚለውን ወርቃማ ትምህርት አስተማሩ።